47ኛው የካራማራ ድል የመታሰቢያ በዓል አዲስ አበባ በሚገኘው የኢትዮ ኩባ የወዳጅነት አደባባይ ተከበረ። በአከባበሩ ላይ በርካታ የቀድሞ ሰራዊት አባላት የመንግስት ተወካዮችና የኩባ ሪፐብሊክ አባላት ተገኝተዋል። ከ91 ሺህ በላይ የብዝሃ ህይወት ዝርያዎችን በማሰባሰብ ጥበቃ እያደረገ መሆኑን የኢትዮጵያ ብዝሃ ህይወት ኢንስቲትዩት አስታወቀ። በኢንስቲትዩቱ የአዝርዕት ሆርቲካልቸር ምርምር መሪ ስራ አስፈጻሚ አቶ ውብሸት ተሾመ የብዝሃ ህይወት ሀብት በአግባቡ ጥበቃ ካልተደረገለት ጉዳቱ የከፋ ሊሆን እንደሚችል አስገንዝበዋል። በኢትዮጵያ የብዝ ከተማ ህይወት ሀብት ላይ የተጋረጡ ሰው ሰራሽና የተፈጥሮ ፈተናዎች መኖራቸውን ጠቁመው እነዚህን ችግሮች ለመቋቋም የተለያዩ ዝርያዎችን በመሰብሰብ የጥበቃ ስራ እየተከናወነ ነውም ብለዋል። በተያዘው ዓመትም 650 ናሙናዎች መሰብሰቡንም ገልጸዋል። የኢትዮጵያ የባህር በር ጥያቄ ቀጠናውን ሀገራት በኢኮኖሚ የሚያስተሳስር ጠቃሚ ጥሪ መሆኑን አሜሪካዊው የፖለቲካና የኢኮኖሚ ተመራማሪ ፕሮፌሰር ላውረንስ ፍሪማን ገለጹ። የኢትዮጵያ የባህር በር መዳረሻ ጥያቄ ፍትሐዊ መሆኑን ገልጸው የምስራቅ አፍሪካ ሀገራትም ኢትዮጵያ የባህር መዳረሻ የምታገኝበትን አማራጭ ለማመቻቸት የምክክር ጠረጴዛ ያስፈልጋቸዋል ብለዋል። ቀጠናው ከግጭት አዙሪት እንዳይወጣ የሚሰሩ አካላት የኢትዮጵያን የባህር በር ጥያቄ የጦርነት ነጋሪት ጉሰማ አድርገው እያቀረቡ እንደሚገኙም ጠቁመዋል። ሆኖም ከሰሞኑ በኢትዮጵያና ሶማሊያ መካከል የታዩ ውጤታማ ኢኮኖሚያዊ ዲፕሎማሲ ሂደቶች የነዚህ አካላት ፕሮፓጋንዳ የተሳሳተ ለመሆኑ ማሳያ መሆኑንም አንስተዋል።